ድሬዳዋ ከተማ ታሪክ አንድ ቦታ እና አስፈላጊነት ድሬዳዋ ከኢትዮጵያ ትላልቅና በጣም አስፈላጊ ከተሞች አንዷ ናት። በምሥራቅ ኢትዮጵያ በአዲስ አበባና በጅቡቲ መካከል በግማሽ አካባቢ የምትገኝ ሲሆን እንደ ቁልፍ የንግድና የኢንዱስትሪ ማዕከል ሆና ታገለግላለች። ቦታዋ በሶማሊያ በኦሮሞውና በሀረሪ ግዛቶች መካከል መ ሁለት መሰረተ ልማትና የመጀመሪያ እድገት ድሬዳዋ በይፋ የተቋቋመው በ1902 ሲሆን የአዲስ አበባ ጅቡቲ የባቡር ሐዲድ ግንባታ ከተጠናቀቀ በኋላ ነው። የባቡር ሐዲዱን የሚገነቡት የፈረንሳይ መሐንዲሶች ቦታውን የመረጡት በሐረር ዙሪያ ያለው መሬት ለባቡር መስመሩ በጣም ተራራማ ስለነበር ነው። የባቡር ሐዲዱ ወደዚህ አካባቢ ሲደርስ በጣቢያው ዙሪያ አዲስ ሰፈራ ተፈጠረ እና ያ ድሬዳዋ ሆነ። ሆኖም ከባቡሩ በፊት ከረጅም ጊዜ በፊት አካባቢው ቀድሞውኑ በጉርጉሬ ጎሳ የሶማሊያ ዲር ንዑስ ጎሳ ከይሳ ጋር በቅርበት የሚዛመድ ይኖር ነበር። የጉርጉሬ ሕዝብ ለትውልድ እዚያ ሰፍሮ ነበር በእርሻ በንግድና የውሃ ምንጮችን በመቆጣጠር ሁለት መሰረተ ልማትና የመጀመሪያ እድገት ድሬዳዋ በይፋ የተቋቋመው በ1902 ሲሆን የአዲስ አበባ ጅቡቲ የባቡር ሀዲድ ግንባታ ከተጠናቀቀ በኋላ ነው። የባቡር አዱን የሚገነቡት የፈረንሳይ መሐንዲሶች ቦታውን የመረጡት በሀረር ዙሪያ ያለው መሬት ለባቡር መስመሩ በጣም ተራራማ ስለነበር ነው። የባቡር አዱ ወደዚህ አካባቢ ሲደርስ በጣቢያው ዙሪያ አዲስ ሰፈራ ተፈጠረ እና ያድሬዳዋ ሆነ። ሆኖም ከባቡሩ በፊት ከረጅም ጊዜ በፊት አካባቢው ቀድሞውኑ በጉርጉሬ ጎሳ የሶማሊያ ዲርኒውስ ጎሳ ከኢሳ ጋር በቅርበት የሚዛመድ ይኖር ነበር። የጉርጉሬ ህዝብ ለትውልድ እዚህ ሰፍሮ ነበር በእርሻ በንግድና የውሃ ምንጮችን በመቆጣጠር ስለዚህ ድሬዳዋ የሆነው መሬት የመጀመሪያዎቹ ነዋሪዎች የጉርጉሬ ሶማሌዎች ነበሩ ሁለት የባቡር ሀዱ ሲመጣ ከ1900 እስከ 1902 አካባቢ የአዲስ አበባ ጅቡቲ የባቡር ሀዲድ የሚገነቡት የፈረንሳይ የባቡር መሐንዲሶች ከ1900 እስከ 1902 አካባቢ አካባቢ ወደ አካባቢው ደረሱ ሐረር በጣም ቅርብ የሆነችው ትልቅ ከተማ በጣም ኮረብታማ ስለነበረች የባቡር ጣቢያ ለመገንባት ጠፍጣፋ ቦታ ያስፈልጋቸው ነበር። የጉርጉሬዎች መኖሪያ የነበረበትን ሸለቆ ዘመናዊ የሆነውን የድሬዳዋ ቦታ መረጡ። ፈረንሳዮች ሲደርሱ ጉርጉሬዎቹ እዚያው ሰፍረው ነበር። በአቅራቢያው የሚኖሩት ይሳ ሶማሌዎች ሲሆኑ በዋናነት ወደ ሽኒሌና ወደ ቆላማ አካባቢዎች ይኖሩ ነበር። ከተማዋ ከመኖሯ በፊት ከ1900ዎቹ በፊት የባቡር ሐዲዱና ዘመናዊቷ ከተማ ከመገንባታቸው ከረጅም ጊዜ በፊት የድሬዳዋ አካባቢ ያለው መሬት ቀድሞውን ሰው ይኖር ነበር። በአካባቢው የሚኖሩት የመጀመሪያዎቹ ሰዎች የድሬ ቤተሰብ አካል የሆኑ የሶማሊያዊ ጉርጉሬ ጎሳዎች እንደነበሩ ታሪካዊና የቃል ምንጮች ይስማማሉ። ጉርጉሬዎች በዚህ አካባቢ ለዘመናት ኖረዋል። የእንስሳት እርባታ፣ በሸለቆዎች ዳር እርሻና ና ባሐረር በሽኒሌና በጅቡቲ መካከል ያለውን የንግድ መንገድ ይቆጣጠሩ ነበር ከማንኛውም ከተማ ከመታየቱ